ተነቀሷል። እንግዲህ ኦንሊ ጋድ ካን ጀጅ ሚላል ወይ ለምንድን ነው የተነቀሰው? ደግሞ እንደዚህ ብሎ ቃስፖርት ሰራ ነበር፣ ንቀሳፈው እሺ። ዲር ማማ እግዚኦ ማርያምን፣ ክርስቶስ አይነ ጥላኑ እኮ ነው ዲር ማማ የሚለው። ባንክ ፕሬዝዳንቶችም ከትልልቅ ሰዎች ጋር ነው። ስብሰባው ሲጀመር ነው የማውቀው፣ ከዛ በመሃል ላይ የለውም። ማስተርስ ካንድም ሁለት ሶስት ዲግሪ አለሽ፣ ግን በሱ አይደለም የምትሰሪው ምንም መጀመሪያ በገባውት በዲግሪ ነው። ከዛ በኋላ ሁለት ማስተር አለኝ ግን እኔ ካመለከትኩኝ ከሚፈለገው በላይ ነው ይሉኛል። ይሄን ሶስት ቀን ሌሊት ነው የሚያንቀኝ ዋጫት፣ እና የሆነች ነገር እዚህ እጅ ጋር አለ ዋጫት፣ እና እንጨርስሻለን። አጽም የሚመስል ነጭ ነው። ማንም አይረዳኝም። አባብን ዲግሪ በአናት በአናቱ ደርባለች። ስራ ግን አታለች። ዲግሪ ይዛለች፣ አብሮ ደግሞ መተቱንም ይዛለች። ይህ ምሁር እስረኛ መሆን ያሳዝናል። ማን የምትሄድ አንተ የአይምሮ

ማን ማን ያላችሁ ስታመት ያደፈጥኩ ዛረና የዝሙት መንፈስ ንቅሳት ላይ መተት። የዝሙት አጋንንት በምን ገባት? በንቅሳት በንቅሳት በንቅሳት። ምንድን ነው የተነቀሰው? እስኪ እሺ፣ እሺ፣ ተነቅሷል እንግዲህ። Only God can judge me ይላል። በስመ አብ ለምንድን ነው የተነቀሰው ደግሞ እንደዚህ ብሎ? እሺ ዲርማማ ማርነት ክርስቶስ አይነጥሏን ሆኖ ዲርማማ የሚለው አትምታኝ፣ እሄዳለሁ። እሱ ልጁን ምን አደርጋችሁት? ሰሞኑን ቤት አስረን ቁጭ አድርገህ ከቤት የማይወጣ ቁልብ ሄደ። አንድ ወር እንደተጠመቀ አጥፍቻ መጣሁት። ከዛ አጥፍታ መጣው ጸበሉ ከበደ። በቃ ልጅ አልኩ። እናቱ መልአኩም ትዘክራለች። ሸብሸንጎ መዳን ያለምታቋል ስለትልጅ ነው። ተዘጋጁ። አንተም ተዘጋጅ። እናንተ ማን ማን ያላችሁት፣ የሚስጥር ሌላስ? አይነጥላ አይነጥላ። እኔ እኮ ጨርሻት ነበር። ምንድን ነው የጨረስካት? እኛችበት አንተ ፈልግ አይደለምን? እንዳገኘሽ ታውቃለህ? አዎ፣ ሥራው ይዘጋል። ሥራ አይኖርሽም። በቃሽ። ተማለች እስከ መጨረሻ እኮ ተምራለች። እንትን እየሠራ ነች። ምንድን ነው የተማረችው? ሁለት ማስተር ሁለት ማስተር ሁለት ማስተር አላት ግን ሥራ የለም?

ልጆች መከራ ነው። ምን ናት ባለቤት? ስንት ዓመት እኖራችሁ? እስኪ ዝም በል ቆይ በቀቀል አስራ ሰባት ዓመት በትዳር ስንት ልጅ አላችሁ? ሁለት ልጆች ነው። ከእኔም ጋር እንደዛው ነው። ልጆች ስቃ ያው በቃ አንደኛ አስራ ሁለተኛ ክፍል ነው ብትፈተነው እንቅልፍ፣ ነው ስቃይ፣ በቃ ከሷ መንፈሱ። ይሄ ሁሉ ችግር እንዳለ ታውቃለህ አንተ? በደንብ አውቃለሁ አንተ። ይነቃባል ነው ማለት ነው። ምንድን ነው እስኪ የምታደርገው? ትዳሩን፣ ቤቱን፣ ልጆቹ ለምን መሰለ? አገባች፣ ወለደች፣ ኖረች ታስቀናኛለች። አንተ ለራስ ብታቃትቃ ታስቀናለች። እኔ ደግሞ አይነ ጥላ እኔ ሰማን ነው እኔ ፈልጋታለሁ። እኔ ሁሌ ሁሌ አይኗ ምንድን ነው? እስኪ አይኗን ቅድም ነግራኛለች። ምንድን ያረከው ግራ ጎማ፣ ግራ ጎማ አንተ ነው ቁጭ አልክ። አንሳ እ ተነስ ታይኗ ላይ ቧጥና አንሳ። አንተ ተዘጋጁ ሦስታችሁ አንድ ላይ በስላሴ ስም በሉ። በዛሬ ዕለት በኋለው በአያሉ በመድኃኒዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ስም ስማችንን የጠራን ስማችን የጠራን የጠራን ሁላችንም አንድም ሳንቀር ለቀን እንሄዳለን። በመድኃኔዓለም ስም በሲኦል ታስረናል። የዘጋነውን የዘጋነውን እድላቸውን በድንግል ማርያም ስም ከፍተናል ከፍተናል። በል ሰባት፣ ጩእናውጣ አንድ ላይ ቶሎ በል። አንድ ቀጥል፣ ሁለት፣ ሶስት፣ አራት ቀጥል፣ አምስት፣ ስድስት። ቅዱስ ሚካኤል፣ ቅዱስ ገብርኤል ሲሆን ያወርዳችሁ እግዚአብሔር። ዲግሪ በአናት በአናቱ ደርባለች፣ ስራ ግን አታለች። ዲግሪ ይዛለች። አብሮ ደግሞ መተቱንም ይዛለች። ስለዚህ ያው ምሁር እስረኛ መሆን ያሳዝነ። ስንት ዓመት ተምረው ዲግሪ ጭነው ለፍተው ለፍተው ለፍተው ለራሳቸው መሆን ያቀታቸዋል። ግን የተማሩት ለሰው ነበር፣ አይደለም ለራሳቸው ለሰው የተርፉ ነበር። እኔ ግን እኮ አንዳንዴ እውነቴን ወነቴን እኮ ነው እምላችሁ። እኔ አሁን ባለፈው ክረምት አልነበረ ያሳለፍነው እ አጋጣሚ ሆኖ እንግዲህ ከካናዳ መጥቼ ግማሹን ክረምት እዚህ ነበርኩ እና ዝናብ ሲዘንብ ብርቅ ሆኖብኝ ነበር ማየው። ለምን መሰላችሁ? ክፋታችንን፣ መተታችንን፣ ምቀኝነታችንን፣ ዘረኝነታችንን፣ በደላችንን እግዚአብሔርን እንዴት እንደምናስቀይመው አስብና እግዚአብሔር ይመስገን፣ ይሄ እንኳንም የውሃ እንክብል ጠብታ ዝናብ ሆነ። ምክንያቱም ይሄንን መድኃን ያለም ሚስማር ማድረግ አይችልም። እንደ አንዳንዴ ሚስማር ይዘንብብን ሁሉ ላለሁ በእውነት ለምን መሰላችሁ? በአንድ ወቅት እኮ ከሰማይ ላይ ሰውን የሚቀቅል ሰውን ኩምትር አድርጎ የሚገድል የንፍር ውሃ የሚባል በኖ ዘመን ዘንቦ የነበረው ትውልድ በሙሉ አልቋል። ይሆን ሀገር አልሰማችሁ? ማሳ ዘነበ ሲባል እንደ ሚስማር አለመዝነቡ እንዶ እግዚአብሔር እንዴት እንደቻለን የሰውን ችግር ፈተና ስትሰሙት ይዘገንናቸዋል። በዚህ ጊዜ መድኃኔ ዓለም እንዴት እንደታገሰን እሱ ብቻ ነው የሚያውቀው። ምክንያቱም የሚታይ ነው በደላችን፣ የሚሰማው የሚታዩ ይዘገንናል። እና ደህና ነሽ መድኃኒዓለም ዋጋው ስንክፈል ማለት ችግር እንተረድተው መልስ ሰጥተውኝ ፈልጌዎት ሄጃለውኝ ቅዱስ ዮሐንስ ጋር እዛም ሄጄ ይኖራሉ ወይን አምባ ተባለ። ከዛ በኋላ ነው በድፍረት ወደ እርሱ መጻፍ የጀመርኩኝ። አቃተኛ አባ ስራ ስገባ መጀመሪያ የተቀጠርኩበት አሁን ድረስ ነው ያለውና እዛ ቢሮ ከባንክ ፕሬዚዳንቶችም ከትልልቅ ሰዎች ጋር ነው። ስብሰባው ሲጀመር ነው የማውቀው ከዛ በመሀል ላይ የለውም። አያሰራሽም። ስብሰባውን አላውቀውም። ሲጀምር አውቃለሁ ሲጨርስ አውቃለሁ። ግን አሁን ባለሽ በማስተር ከአንድም ሁለት ሶስት ዲግሪ አለሽ፣ ግን በሱ አይደለም የምትሰሪ። ምንም መጀመሪያ በገባሁት በዲግሪ ነው። ከዛ በኋላ ሁለት ማስተር አለኝ፣ ግን እኔ ካመለከትኩኝ ከሚፈለገው በላይ ነው ይሉኛል። ወይም ደግሞ እኔ ትምተጠሪ ያለች ነገር ተብዬ ስጠብቅ ሌላ ሰው ገብቷል ነው የሚባል። ምንም ሊገባኝ አልቻለም አባቴ። ሰሞኑን ደግሞ እያወቁ ስቀጠቅጥ እየጠራው ስቀጠቅጥ፣ ይህን ሶስት ቀን ለሊት ነው የሚያንቀኝ። ዋጫትና የሆነች ነገር እዚች ጋለን ዋጫትና እንጨርስሻለን አጽም የሚመስል ነጭ ነው። ማንም አይረዳኝም አባ፣ ብናገር ሁሉም ቦታ ማንም አይረዳኝ። እኔ ሰውነቴ ሰዓት ነው አባ፣ ሕክምና ሴር ምንም ነገር የለም ብዙ ብር አውጥቼ የተመርምር እግሬ መሄድ አይችልም። ውስጡ ሲሄድ ምንም የለሽም ባል አለው። ጭንቅላቴ ተወጥሯል። በቃ ምንድን ማድረግ የጀምረ በመቁጠሪያ መትቼ ሌሊቱን ስለምፈራ መቁጠሪያውን አንገቴ ላይ ጠምጠሜ ነው የምተኛው። በቃ ፈተና ይሄን ልን አልቻልኩም። ስለቸገረኝ ነው አላቀማ። አባ እኔ አንድ ቀን እንደሰው ከተኛው። ለእኔ ክብር ምስጋና ይግባ መድሃኔ አለም የመጨረሻ አድርግልሽ በ። በእውነት የዘከር ነው መድኃኒዓለም ቆመን ያገለገል ነው መድኃኒዓለም፣ የመጨረሻ አድርግልሽ። ከስራም የነበርኩበት ስራ ተዘግቶ አይኖርሽም ብለው ግራ ገባኝ። አሁን እሱ ያውቃል አልኩኝ። የትም መጀመር ስራው አይሆንም ተብዬ አለው። አሁን ስራ ፈትቻለሁ ብላለች። ሶስት አራት ዲግሪ ያለው ሰው በጣም ያሳዝናል። መብራን ከአንቺ ጋርቱ አይዞሽ። እግዚአብሔር መስገን ደህና ነሽ? እግዚአብሔር መስገን ደህና ነኝ። መላለስ ነበር እርሶ ጋር እንጦጦ ማለት ጣፋሽ ግን ያው በእርሶ አስተምህሮ በጣም እየበረታው እየተጋው፣ ያስታውሳሉ የነበረኝ ህይወት ፈተናዎች ቴክስት አረግሉስ ነበር። ከዛ ሁሉ ፈተና መድኃኒዓለም ብዙ ነገር ሰራልኝ። ህይወት በቃ ስዳሬ ተመልሷል። የተለያየ ነው። በተለያየንበት ሰዓት ያንን ጊዜ እግዚአብሔር በጥሩ ነገር እንድጠቀም አደረገኝ። እና በቃ በጣም በትጋት በስግደት በጸሎት በእርሱ አስተምሮ በዩቲዩብ ላይ ይከታተላለው መምህር ተስፋዬንም የእርሱንም የአባ ግርማንም እና በዛ መሰረት እግዚአብሔር አበረታኝ፣ አጸናኝ፣ በረታው። ብዙ ነገር ተፈቷል። መድኃኒዓለም ክብር ለሱ ይሁን፣ ክብር ምስጋና ይደረሰው፣ ዋጋ አስተዓለም ስላሴዎች፣ ክብር እግዚአብሔር ይመስገን። ተፈታን ስትሉ ደስ ይለናል። ይሄ ነው እንኳን መድኃኔዓለም ፈታሽ። መድኃኔዓለም የመጨረሻ አድርግልሽ። ደህና ነህ ትቀጣቀጣል አይደል? በቃ ይመስገን አባቴ የመጨረሻ